አቤት ውበት እልልልልል! በጣም ደስ ብሎኛል። ምንድን ነው ምንድን ነው እ ዛሬ ሮታና አርቢሽ ለዚህ ሁኔታ ስለመጡ በጣም ደስ ብሎኛል። ይህ ቀን የተመኘው ቀን ነበረ። መቼ ነው አርቢሽና ሮታ በልዩ ቪዲዮ በራሳችሁ መቼ መቶ ነው የሚያሳዩ እያልኩ ነበረ። የምር እውነት ለመናገር ዛሬ አሁን ነው መስማት ላይ ገባ። ልክ ስገባ በጣም ደስ አለኝ እውነት ለመናገር በጣም ደስ ብሎኛል። የዛሬ ልዩ ቀን ነው ማለት ትችላላችሁ። የኔ ጀግኖች ብያለሁ። በጣም ደስ ብሎኛል። አሮሽና ሮብታን በዚህ ሁኔታ ስለ አየኋቸው ለምንድን ነው በኮሚቴ ላይ ፎቷቸውን አይለቁም ስንል እየነበረ ዛሬ ቀን እንግዲህ ታሳካ ማለት ነው። በጣም ነው ደስ ያለኝ እውነት ለመናገር። እንኳን ደስ አላቸው። በጣም ደስ ብሎኛል። ዛሬ ልዩ ቀን ነው ለሁላችንም ማለት ነው። ሁላችንም እጅን ቀን ነበር ስንጠብቅ የነበር እውነት ለመናገር አርብሽ እናሮጣን በዚህ ሁኔታ ስላየዋቸው ደስ ብሎኛል ማለት ነው። እንኳን ደስ አላቸው ለማለት ፈልጋለሁ በዚህ አጋጣሚ ማለት ነው። እንደዚህ ስትመጡ ወይ እኛ የምንፈልገው ከማንም ሰዎች ጋር ባትመጡልን እናንተ እንደዚህ ብትመጡ በራሳችሁ ሁለት ሆናቸው ብትመጡልን እኛም የምንፈልገው አንደኛ ነገር ብዙዎቹ እናንተ የሚፈልግ ሰው አለ። እውነት ለመናገር ከሌሎቹ ከሌሎቹ ሰዎች ጋር ባትመጡልን ከዚህ በለጠ ደስ ይላል ብዬ ነው ማምነው ይመረጣል። አንደኛ ነገር ማለት ነው እና በራሳቸው እንደዚህ ስትመጡ ነው የሚሻለው። አንድ ቀን ባሮታ ቤት አንድ ቀን ባረሽ ቤት እንደዚህ የሆናቸው ብትመጠልን እኛ ደስ ይለናል። እውነት ይሄን ነበር ብዙ ተመልካች ሲመኝ የነበረው ማለት ነው። ለማንኛውም በጣም ደስ ስላለኝ ነው ቤተሰብ ይህን ቪዲዮ ሳልሰራ አላልፎን ብዬ ካች ብዬ የመጣው ሁላችሁ ማለት ነው። እና ሰብስክራይብ አድርጎኝ የኔ ውዶች በጣም ደስ ብሎኛል። ጌታ በጣም ነው ደስ ያለኝ። አርብሽ እና ሮታን በዚህ ሁኔታ በልዩ ቪዲዮ ስለመጡልን በጣም ደስ ስላለ ዛሬ ማታ ጠብቁን፣ ሰርፕራይዝ አላቸው ተብለናል። እንግዲህ በውጎት እንጠብቃለን፣ በተለመደ ሰዓት ማለት ነው። በጣም ደስ ብሎኛል የምር ማን እንደ እኔ ደስ ያላችሁ፣ እግዚአብሔርን ላይክ አድርጉ። እስኪ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ምኑ ዝም አላችሁ? እስኪ ሸር አድርጉ፣ በቻላችሁ ሰዳችሁ። እውነት በጣም ደስ ስላለኝ ነው። ቪዲዮ ሳልሰራ ማለፍ የለብኝም ብዬ ካቼ ብዬ መጥቼላችኋለሁ ማለት ነው የኔ ውዶች።